ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ። ሁሉ ሰላም አለው። እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ ያላችሁ በሰላማችሁ ብዝዝት ይበልኝ። ዛሬ ደግሞ በአዲስ መጤ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ፣ ሼር እያረጋችሁ ቤተሰብ አበረታቢ ዛሬ ይዤላችሁ እየመጣሁት ቪዲዮ አንዴታችን የሰባት ዓመት ፍቅረኛዋ እንግዲህ ሰባት ዓመት ድረስ በፍቅር ላይ ቆይቶ መለያየት ይከብዳል ግን ያው የሚያደርጋቸው ነገሮች ምናምን ስት ከምታወራቸው አንጻር እሱን ጨክና መሸሽ እንዳለባት ነው እኔ የምገምተው ማለት ነው። እሷም ግራ ገብቷት የቲክቶክ ላይ መታ እንዴት ይሻለኛል ብላ ምክር ሰጡ ብላ ቀርባለች። እንደኔ ሀሳብ ግን ያው ንግግሮቹ ምናምን ደስ አላሉኝም ማለት ነው። ግን በሰው ሕይወት ላይ ወሳኝ ሆኜ ሳይሆን መደረግ ያለበት ነገር ስለሆነ ነው ማለት አሁን እሷ የተዋወቀችው እንደውም በቤተሰብ ነው። በቤተሰብ ማለት ነው ያኔ በአጎቷ ልጅ ምናምን ተዋውቀው እንደገና እሷ እዚህ ሆና እሱ ኢትዮጵያ ሆና በጣም ያወራሉ ምናምን እንደምትለው፣ ከዛ ስልክ እንኳ የለውም ነበረ ስልክ መግዣ ራሱ ብር ልካ ገዝታለት ስልክ የለኝም ሲላት ማለት ነው። እና ብቻ እዚህ ላይ የተወዛገብኩት ነገር ቢኖር ስልክ የለኝም ካላት ስልክ ከሌላት እንዴት ነው ፌስቡክ ላይ የተገናኙት ብዬ ደግሞ እዚህ ጋር ጥያቄ አደረብኝ። ማለት ነው ያኔ በፌስቡክ ነው ሀያለኛ አጎቴ ልጅ ያው ምን ነው ያስተዋወቀኝ አለች። ያው የሰው ዞሮ የራስ የሆነ ሰውን ያስተዋወቃት ማለት ነው እና ይሄን የምላቸው እስኪ ደግሞ ሄዳ ኢትዮጵያ በቤተ ክርስቲያን ቃል ተገባብተው በጣም እኮ ነው የሚከብደው። ቤተክርስቲያን ቃል መገባባት ማለት እንዲመጫዋቻ አይደለም። እንኳን በቤተክርስቲያን ቃል የተገባቡት እዚህ ጋር በአንድ ዓመታችን እንኳን እሺ ብሌ፣ አይ እውነቴ ከልቤ አውጥቼ እሺ ብዬ ተናግሬ ማርያምን ምናምን ብዬ እንኳን መካድ የማይቻል ነገር ነው ማለት ነው። ቤተክርስቲያን ሄዶ ቃል መገባባት ከባድ ነገር ነው እና ሲጀመር ዘመኑ የቅስፈት ዘመን ነው። ቤተክርስቲያን በፍቅር ጉዳይ ቤተክርስቲያን ድረስ ሄዶ ቃል መገባባት አያስፈልግም። ምክንያቱም የቅስፈት ዘመን ነው። ሴጣን በቃ ወሮናል። እሱ እኛ ለማሳሳት ብቻ ነው የሚጥረው። እኛም ሰዎች ደግሞ የሱ የሚያሳስተንን ሁሉ ተከትለን እንጂ እየሄድን ያለ ነው። አረ ሊያሳስተን ነው ብለን እየሸሸን አይደለም። ከሴጣን ማስኖና ጽድቅ የሚባል ነገር የለም ጽድቅ ስራ የሚሰራ የለም፣ የሚሰራ ሰው የለም ማለት ነው። በዚህ ልክ ግን መጀመሪያ ላይ የምናደርጋቸውን ነገር ማስተዋል አለብን። ቤተ ክርስቲያን ቃል መገባባት አልነበረባቸውም ማለት ነው እና ቃል ተገባብታ ምናምን እንደገና ደግሞ ከእሱ ጋር ጊዜ ታሳልፋለች። አምስት ቀን ቦታ ሰጠው። ጊዜ እንኳ እያሳለፉ እያሉ እሱ እናሷ ለመገናኘት ሲሄዱ ብር መጀመሪያ ሰዋት እሷን ትራንስፈር ታደርግለት እንደ በጣም ነው የሚገርበው። እንደውስ ወንዴ እነሱ ሊዝናኑበት ከእሱ ጋራ ጊዜ ለማሳለፊዋ መጀመሪያ ከመድዋ በፊት ለእሱ ብር አስተላልፋለት ትራንስፈር ታደርግለታለች ማለት ነው። እና ብቻኔ ግርም ያለ ነገር ቢኖር ይሄ ነው። በዚህ ልክ አቅረውት ነው። በዚህ ልክ ሞኝ ሆናስ ነው። በቃ እኔ ጥያቄ አደረብኝ ማለት ነው እንዴ። በገንዘብ አይቀለድም። እኛ የመዳብ ቅመሞች ብንሆንም ብልጥ መሆን አለብን፣ ብልህ መሆን አለብን። በሌላው ነገር ሞኝ ብንሆን፣ እናፍቅር፣ ሰውን እንውደድ፣ እናፍቅር፣ ትሁት እንሆን። ትሁት ያደረገንም ደግሞ የሰው ፊት ስለሚገላምጠን፣ የሰው ፊት በቃ መጥፎ ነገር ስለምናይ ያ መጥፎ ነገር እላያችን ላይ ስናሳልፍ ይከብደናል፣ እና ያች ላይ ሲያልፍ ስለምናየው በሰው ላይ ደግሞ ያን መጥፎ ነገር ለማሳለፍ ይከብደናል ማለት ነው። በዚህ በዚህ ተነሳሽነት አንጻር ነው እኛ የመዳው ቀቦች እየዋህ የምንሆነው ትሁት የምንሆነው ማለት ነው። ይሄ ነገር ሰው ላይ እኛ ላይ እየተፈጸመ ነው፣ ሰው ላይ ላለመፈጸም እያለን ነው። ግን በዚህ ልክ ደግሞ ሞኝ መሆን የለብንም በገንዘባችን ሞኝ መሆን የለብንም ማለት ነው። ከእሱ ጋር ጊዜ ማሳለፍ ፈልጋለ ያ እሱ ጊዜ ማሳለፍ ፈልጓል አይደለ? ስለዚህ ቢያንስ እንኳ ለእሷ የምታወጣ ወጪ አምስት ሳንቲም የማውጣት ማውጣት የለባትም። እሺ የስልክ ትግዛ ትርዳው። ተማሪም እንደሆነ ደግሞ ተማሪ ነው። ተማሪውን እሷ እየላከኝ ያስተማረችው ያኔ፣ እየላከችለት ለመማሪው ምናምን ማለት ነው እስከሚመረቅ ድረስ። በቃ ብዙ ነገር ነው እሷ ስታወራው ማለት ነው እና ግን ያው ልጅቷ እንደገና ደግሞ ከዛ አምስት ቀን ጊዜ ከእሱ ጋር ሳልፋ ስትመለስ ዱባይ፣ እንደገና ወደ አረብ ሀገር ተመልሳ ስትመጣ መደወሉን አቆመ ትላለች። ግን እኮ እዚህ ጋር ማለት ነው አሁን አሁን የመጣ ጊዜ ተበላሸ እንጂ መጀመሪያ ወንድ ልጅ ሲያገኘን ጥሩ አይደለም ማለት ነው። ቀድመች ታገኘሽው ሰርጉንሽ ነው የሚባል ነው ምንድን ነው የሚባል ነገር አባባል አለ። ስለዚህ አሁን ላይ መጀመሪያ ማግኘት ተገቢ አይደለም፣ ጥሩም አይደለም። ለህይወታችን ወደፊቱም ግጭት ይፈጥራል ማለት ነው፣ በፍቅራችን ውስጥ ማለት ነው። እና አይ ግን ንጹሕ ፍቅር ካለ ምንም ግጭት አይፈጥርም። ግን አሁን ላይ ንጹሕ ፍቅር የለም። እኔ ፍቅር አለ ብዬ ነበር የማምነው፣ ሰው ጥሩ ሰው አለ ብዬ ነበር የማምነው። አሁን ግን ላይ ግን እየተረዳሁት ያለሁት ነገር ቢኖር ምንም ጥሩ ሰው እንደሌለ ብቻ። ይከብዳል እኔ ይሄ ምን ነገር ፈልጌ አይደለም የተናገርኩት፣ ግን ስላየሁት አንጻር ምናምን ምን ነውና፣ እስኪ ቪዲዮዋን አይተን ተመልሰን እንገናኛለን። ይህን ቪዲዮ ስትከታተሉ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቤተሰብ የዛሬ ሰባት ዓመት ነው እና ልጁ የአንድ ሀገር ልጆች ነን። ዩኒቨርሲቲ ነው የሚማረው እና ዩኒቨርሲቲ አብሮት የሚማረው አረው ልጅ የሰፈር ልጅ እኛ ጋር የሰፈር ልጅ ነው ማለት ነው እና እሱን አያስተዋወቀን የእሱ በጣም ቤስት ጓደኛው ነውና አስተዋወቀን ምናምን። እኔ ባካል አላውቀውም ልጁን ያኔ በፌስቡክ ብቻ ነው ማውቀው። ከዛ በቃ ማውራት ጀመርነ። ለረጅም አመት አወራን። ሁለት አመት አውርተን ተገናኘን ማለት ነው። ቆይ ቆይ ቆይ ሀይ በሚል ጦስ ነው የተጀመረው ወሬ ከእሱ ጋር አሁኖ ይደውሉኛል ከሰፈር ልጅ ጋር ማለት ነው ዩኒቨርሲቲ አንድ ዩኒቨርሲቲ ነበር የሚማሩት እና ከእሱ ጋር ሆኖች ይደውልኝ ከዛ በኋላ በቃ ልጁ ያነ የሰፈር ልጅ አልኩ በጣም ለእኔ ጋር በጣም እንደ ወንድም ነው የምንግባበው እና ይሄ ልጅ በጣም ጥሩ ልጅ ነው ምናም ብሎ ላንች የሚሆን ልጅ ነው ምናም ብሎ አግባባል ማለት ነው እኔ እናሱን ከዛ በቃ እሱን አመንኩት፣ ያንን ልጅ ማለት ነው። ያለኝን በሙሉ በቃ እንደዚህ በቃ ስለሱ ሲነግረኝ በቃ በጣም ደስ አለኝ፣ በቃ ለልጁ ማለት ነው። ከዛ እኔም አመንኩትና ሁለት ዓመት አውርተን ሂጄ አገኘሁት ልጁን ወደ ኢትዮጵያ ሄድኩ ማለት ነው እኔ። ከዛ ወደ ኢትዮጵያ ሳልሄድ በፊት ግን ይቅርታ ስልክ አልነበረውም በዛን ሰዓት እሱ በጓደኛው ስልክ ነበረ የማገኘው። እና ከዛ ብር ልኬለት ስልክ ገዛ ልጁ። ከዛ ስልክ አልነበረውም በጓደኛው ስልክ ነበረ የማገኘው እኔ ማለት ነው። ስልክ ግዢ ግኝ ብሎች ነው ወይስ በራሴሽ የተነሳሽነት ነው? አይ በራሴ የተነሳሽነት ነው። እሱ ስልክ የለክም እንዴ ስለው አይ እኔ ሶሻል ሚዲያ አልጠቀምም ስልክም የለኝም ሲል አይ በቃ እኔ እናንተ እንድንገናኝ ስልክ ግዛ ብዬ ስልክ ገዛ ማለት ነው የስንት ብር ስልክ ገዛሽለት በዛን ሰዓት የዛሬ ሰባት ዓመት ነበረ እና በዛ ሰዓት እኔ ላኩለት ሶስት ሺ ብር ነበረ ዝም ብሎ እንደዚሁ ቀለል ያለ ስልክ ግዛና እናወራለን ብዬ ስጦታ የሰጠኝም ብር ላኩለት ለሱ ማለት ነው አረቦች ስጦታ ሰጥተውኝ ለሱ ላኩለት ሶስት ሺ ድርሃም ነው ሶስት ሺ ብር በኢትዮጵያ ማለት ነው እሺ ከነዛ በቃ እናወራለን። በጣም እናወራለን። ከላይብረሪ ሲወጣ ይደውልኛል። በዛ ሰት በጣም በቃ እናወራ ነበረ፣ ከሱ ጋር ማለት ነው። ከዛ ኢትዮጵያ ህጅ እኔ ማግኘት አልፈለግኩም እና፣ ያነ ጓደኛው ያልኩ ልጅ በቃ ካላገኘችኝ ከዚህ በኋላ እኔናሷ ማቆም አለብን ሲል፣ እንዴ፣ ለምን አታገኘው? ምናምን ብሎ እንትን ሲለኝ አገኘሁት፣ ልጁን። እሺ ከዛ አገኘሁት በቃ በእኔ በቃ